ባህል እሺ፣ ነገር ምንድን ምን ያላችሁት ነው እንግዲህ፣ አሙና ፈኪ በአዲስ መጥተዋል። እንዴ ሰው ስጦታ ሰጣለሁ ብሎ በዱላ መቀጥቀጥ አለ እንዴ! ፈኪ እንግዲህ ዛሬ አሙን በእንብርክክ ልታስነዳው ምንም አቀራትም አለ ነው። ውድ ቤተሰቦች ሰዎች እንዳያችሁት ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። ውድ ቤተሰቦቼ አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድነት ተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻ አለው። አህሙና ፈኪ በአዲስ መጥተዋል። ልዩ ቪዲዮ ዛሬ ደግሞ ማለት ነው የሚገርም ነው ደስ የሚል ቦታ ሂደዋል። ይመስለኛል አንድነት ፓርክ ነው፣ ምክንያቱም ሜክሲኮ ረጅሙ ህንጻ ታይቶኛል ማለት ነው። ስለዚህ ፈኪ ደግሞ ዛሬ በዚህ በሚያምር ቦታ ማለት ነው የሚያምር ቪዲዮ ነው የሰራችው። የሚገርም ነው፣ ንፋስ አለ መሰለኝ፣ ግን ያለሁት ውጭ ላይ ስለሆነ ድምጼ እንትን ይለዋ ብዬ አስባለሁ። ማለሽ ይቅርታ እንግዲህ ስጦታ ላህሙ ይዥለት አለሁኝ ውድ ቤተሰቦቼ እንግዲህ አዝጌ አብሽቄ ነው የምሰጠውና ተመልከቱኝ ብላ ነበረ። እንዳለችም ተሳክቶላታል ማለት ነው። አዛገች፣ አበሸቀች የምር ተቀየረ እንትን ሁሉ ባህሩ ማለት አመረረና፣ ግን መጨረሻ ላይ አልተሳካላትም። እሷ ሆነች ሄደችው ጥላ ቪዲዮውን ማለት ነው። ምክንያቱም ተረታቸው ወንዳው ሄደ ሄዶ ወንድ ነው የሚገርም ነው። እና በቃ እሷ ከመጀመሪያው ምሱ ሰፍ ብሎ መጣ እንደ ልማዱ። ቤተሰቦቻችን ሰላም ልበላቸው ብሎ ስልኩ ሊቀበላ ሲል ምን አገባ በቤቴ በኔ ቤት እንደዚህ መሞጋሞግ ማሽቃበጥ ምናምን ትተዋልሃለች። እንደምንድን ነው ዛሬ ምን ጠጥተሽ ነው የመጣሽው? ምን በልተሽ ነው የመጣሽው? እያላት ነበረና እሱ በቃ ማለት ግራ ገብቶታል። እሷ ደግሞ ሲሪየስና በቃ የምር እኮ ነው ያስመሰለችውና፣ ምን አገባ በኔ ቤት አታሽቃብጥ፣ የኔ ቤተሰቦች ናቸው ምናምን እያለችው ነበረና በቃ እኔ እንዳልሽ በይ እንጂ እላለሁ ብሎ ያው ስልኩን ሳይቀበላት ሰላምታውን ካቀረበ በኋላ እሷ ግን አልተወችውም። መደባደቡ ምናምን ማለት ነው። እንደው በቁንጥጫ ሁሉ ምናምን ገባችበት በጥፊ ወይኔ ግን እንደዚህ በቃ እሱ ለመከላከል በጠረሳት ጸጉሩን ይዛ ነው አንበርከካ ያነዳችው ማለት ነው። አረባ አላህ እስቲ በቃ ሽምድሩን የምትፈልጊውን ንገርኝ እስከሚል ድረስ ማለት ነው። በዚህ ቅጽበት ግን ማለት ነው ፈኪ ተሸውደሻል። የምፈልጊው ምንድን ነው ብለሽ የሆነ ነገር ፈልጋለሁ ብለሽ ማድረግ ትች ነበር ማለት ነው፣ ተሸውደሻል እዚህ ላይ ማለት ነው። እና ያው እንግዲህ ጸጉሩን ይዛ አረባ አላህ አላህን ፍሪ ምናምን ሲል ግን አሳዘነኝ። አላህን ፍሪ ምናምን አላት። ወንድ ልጅ አንበርክከሽ ነበር ሰምተሻል ፈኪ ማለት ነው። እና በቃ ሀተ በቦርሳው ቀበቶ ራሱ ልታንቀው ሁሉ ነበር እና የሚገርም ነው ያው እንግዲህ ጨዋታቸው ደስ ይላል። አህሙ እሷ ፈኪ ያረገችኝም ብታረገኝም አይከፋኝም ብሏል። በነገራችን ላይ ማለት ነው ፈኪም እንግዲህ እንትናን ተጠቅማ በቃ ሲስተማን ተጠቅማ አበሳጭተዋል ያናደዋለ ካበሳጨችው ካናደደችው በኋላ ስጦታውን እንዴት በመመልኩ ብሰጠው ነው ከደበቀችበት ቦታ ወጣችና በጥቁር ፌስታል በፌስታል ነው ያዘችው። አያችሁ፣ ይሄ ደግሞ ሌላ ፕራንክ ማለት ነው። አንድ ሰው ስጦታ ሲሰጥ በስጦታ ወረቀት ታሽጎ በክብር በሰነ ስርዓት ነው እንግዲህ እሷ በጥቁር ፌስታል በቃ ሴሬ ሳምጥታ ተዛው ተሱቅ እንዳመጣችው። ግን ማሻላህ የለለ ጫማ ነው የገዛችለት። ማሻላህ ብለናል። ደግሞ ማች ነው አንድ አይነት የገዛውትኝም ብላ የራሷንም ጫማ ሳይታለች ማለት ነው እንግዲህ የጤና ልብስ ያድርግላ ማለት ነው። ፈኪም ደሞ እንግዲህ ያው ጊፍት ሰጥታለች እና ደስ ብሎሃል። ፈኪ ግፍት ብትሰጠኝም ባትሰጠኝም እኔ ደስ ይለኛል ብለሃል ና ያው እንግዲህ የራስ አስተያየት ወይም የራስ ሀሳብ ነው ይሄ። አንድ ሰው ደግሞ ስጦታ ሲሰጣጥ ፍቅር ይጨምራል፣ እንዲተሳሰብ ያደርጋል። እና ለዛ ነው እንኳንም ተሰጣጣችሁ ስጦታ። አንተም ትናንትና አስደስታታል፣ እሷን በተራዋ ማለት ነው እና ደስ ይላል። ውድ ቤተሰቦችን ሰዎች፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ፈኪ እንግዲህ ዛሬ አሁን በቃ ለመቀጥቀጥ ሆን ብላን የተነሳችው በቃ አልሆነላትም፣ እንጂ ግን እሷ ብዙ ማለት እሱ ለማስለቀስ ሁሉ ነበር የሞከረችው፣ ግን አልሆነላትም ማለት ነው። ያ ወንድ ሄዶ ሄዶ ወንድ ስለሆነ ባንድ እጁ ራሱ ሲይዛት በቃ አልቻለችም። ባንድ እጁ እንደዚህ ሲይዛት ማለት ነው፣ አልቻለችም። እና በቃ ተነጫነጨች እሷ ራሷ የሌለ ተነጫነጨች። ተነጫጭና ተነጫንጫ ተነጫንጫ በቃ አምርራ ሄደች፣ ራሷ ማለት ነው። ግን እስኪ አንድ እስኪ እንደ ቅድሙ እስኪ ሁኚ እያለ ራሱ ሲያስፈራራትም ነበር፣ አልቻለችም። ወንድ እንግዲህ ያው ሂዶ ሂዶ ወንድ ነው ብያለው፣ ፈኪ ማለት ነው። ሁለተኛ አታስቀየም፣ እኔ አታስቀየምኝ። እሱ ኮ ለራሱ ፕራንክ አረገች። ሁለተኛ ማለት ነው እኔ አታስቀየም፣ እኔ ጋር ቪዲዮ ስንሰራ ሆነታ ቪዲዮ ውጪም ሆነን እኔን አትማቺ እንደዚህ መማታትም ሆነ መቆናጠጥ ምናምን ነገር እኔ ጋር ሳፋጣ የለም ምናምን ብሎ ሲሪየስ ሆኖ እንትን ሲላት እሷ ለራሷ እንትን አለች፣ ደነገጠች። ከዛም በኋላ በቃ እስቲ እንደ ቅድሙ ና እስኪ ብሎ ሲይዛት በአንድ እጁ ሲይዛት ቀጥና ያለችው። ስለዚህ እኛ ሴቶች አቅም የለንም፣ ምላስ እንጂ ማለት ነው። ደግሞ እንደዝም ስራቸው አይደለም ግን፣ ግን ደግሞ ያው ወንድ ሄዶ ሄዶ ወንድ ነውና። እረታሽ ፈኪ ማለት ነው። ረቶሻል፣ ተሸነፈሻል። እሺ፣ ስለ ተሸነፈሽ ፈኪ፣ ካሁን በኋላ አሁን አትሳፈጭ። እሺ፣ ደስ የሚል የሆነ ርዕስ ይዛችሁ ደስ በሚል ርዕስ ቁጭ ብላችሁ ወይም እንትን ብላችሁ ብታወሩ ደስ ይላል። ግን ይሄ ንጭንጩ እንትኑ እኔ እፈራላችኋለሁ ትጣላላችሁ እያልኩኝ ማለት ነው። አንደኛችሁ የሆነ በቃ ትዕግስታችሁ ያልቅና እፈራለሁ በነገራችን ላይ ቪዲዮው ደስ የሚለው እንደዚህ ጮው ሲኖርበት ነው። ላኪን ግን እናንተ ልጆች ግን ሀሳባችሁ ምን እንደሆነ ባላቅም እኔ አላቅም እንግዲህ፣ ሲየ ኮሜንት እስኪ አንብቡ፣ ኮሜንት አንብቡና ለኮሜንታተሮቻችሁ እስኪ መልስ ለመስጠት ሞክሩ። አንድ ኮሜንት ላይ እንዳለ ባህላል ብታደርጉት ኒካ ብታስሩ ነው የሚለው። ሁሉም ሰው ሰውና የእናንተን ፍላጎት እኛ እናቅም በነገራችን ላይ ማለት ነው ስለዚህ ግን ይህ ነገር አንዳንድ እንዳይቆጣባችሁ ብታስቡ ደስ ይለኛል፣ ማለት ነው እንግዲህ እናንተም ባላቅም ማለት ነው። እንዳንድ ተመልካች ነው የምነግራችሁ። እና ቀጥሉ፣ በርቱ። ጥሩ ስራ እየሰራችሁ ነው። ሰሞኑን ቡቅ ብቅ ብላችኋል። ቤታችሁ ሁላም ወቅ ብሏል። ቤታችሁም እያደገ ነው። በርቱ። እስከዛሬ የዛሬ አመት እንደጀመራችሁት እስካሁን ብትዘልቁ የት እናየት በደረሳችሁ ነበረ የት እናየት ማለት ነው። አሁንም ትደርሳላችሁ፣ ቀጥሉ ነው ምለው። አሪፍ አሪፍ ቪዲዮ ይዛችሁ እንደምትመጡ ተስፋ እናደርጋለን። እሺ እና ጉዞ ወደፊት ነው ምለው። በምላሹ ደሞ እስቲ እንግዲህ ነገ ወይም ከነገ ወዲያ ምን አይነት ፕራንክ ይዛችሁ እንደምትመጡ ወይም ምን አይነት ቪዲዮ ይዛችሁ እንደምትመጡ እናስባለን ማለት ነው። እስቲ ለጫማው መልስ አህሙ ስጦታ ይገዛልሻል። ለፈኪ ይገዛላታል ወይስ አይገዛላትም? ወይስ የትናንትናው ኬክና አበባ እና ደግሞ ከድሬዳዋ ያመጣላት ደስ የሚል ሽት ያለ ለኬ ሽት ይማላው እስኪ ይበቃል ወይስ ያመጣልሻል እና ያለም ማለት ነው። እና ማሻአላህ ስጦታ መሰጠጠን ደስ ይላል፣ ፍቅር ይጨምራል እላችኋለሁ። ውድ ቤተሰቦቼ እንግዲህ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን ማትርሱ። ፈኪና አህሙ እንግዲህ ዛሬ በዚህ ቪዲዮ መጥተው ዘና አድርገውናል። ድብድቤሽን ማለት ነው። ስጦታ ሰጣለሁ ብላ ድብድብ ዲብ፣ የሚገርም ነው ግን። እሱ እንደዚህ ስጦታ አሰሰጠሽኝ አልፈልግም ብሎ ነበረ። እንትኑ ስላልታሸገ ማለት ነው። ስላልታሸገ አልፈልግም ብሎ ነበረ። ግን ደግሞ ያው በእሷ የሚጨክን ልብ ስለሌለው ተቀበለ። የከማሪ የካሜራ ማኑ ነው ምናምን ብለውም ሁሉ ነበረ እና ብርም እየሰጠችውም ነበረ ለማስጠረግ ምናምን እያለች ግን ያው እሱ የሚጨክን አንጀት ስለሌለው ተቀበለች። ግን አንቺን ለምን አሽግሽ አልሰጠሽውም? ያው ፕራንክ ስለምታረጊ ስለፈለግሽ ነው። ያው ተሳክቶልሻል ፕራንክሽ ማለት ነው። ፈኪ እንግዲህ በተራሽ ጠብቂ ምን አይነት ፕራንክ እንደሚያደርግ ግን ደግሞ ዛሬውን ሱ ላይ መለሶልሻል ማለት ነው። ውድ ቤተሰቦችን አሁ እንግዲህ ፕራንክ አረገዋል ያለ ሰው ለራሱ ፕራንክ ተደርጎ ነው የሚመለሰው ማለት ነው እና በፕራንክ ጎበዝ ነው። በርቱ፣ ጉዞ ወደፊት ላለውኝ ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁኝ እጅግ በጣም አሪጋ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሳብስክራይብ እያረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።